ቆይታ እያረጋቸው ያላችሁት የእናንተ ወጣቶች ከሆነው ከ20 30 ፕሮግራማችን ጋር ነው። አሁን ደግሞ ቁጭ ብለን ስለ ሪሌሽንሽፕ ግንኙነቶቻችን የምናሳድግበት አሪፍ ሪሌሽንሽፕ ካላቸው ሰዎች ደግሞ የምንማርበት የ20 30 ፖድ ላይ ልናልፍ ነው። እንግዶቿን ይዛ የምጠብቀን ደግሞ ትርሀሳ ጽባህናት። ወደዛው እናልፋለን። 20 30 ፖድ እያያቸው ያላችሁት 20 30 ነው። በ20 30 ፖድ ፕሮግራማችን ላይ ነው የምንገኘው ዛሬ ደግሞ ከልክ በላይ የሚከፈል መስዋዕትነት ወይም ኦቨር ሰክሪፊኬሽን ግን በሮማንቲክ የሆነው ወይም ደግሞ በፍቅር ግንኙነት ውስጥ ብቻ ያለውን እናያለን። ዶክተር ኤልያስ ገብሩ እና ዶክተር እስጢፋኖስ እንዳለማው እዚህ ይገኛሉ። እንኳን ደህና መጣችሁ። እንግዶቼ ስለሆናችሁ በጣም ደስተኛ ነኝ። ያው ከእናንተ በደንብ ሙያዊ የሆነውን የምክር አገልግሎት እናገኛለን ብዬ አስባለሁ። ለወጣቶች በጣም ይጠቅሟል፣ ለተመልካቾች። እስኪ ራሳችን በደንብ አስተዋውቁልኝ። እሺ። ዶክተር ኤልያስ ገብሩ አምሮ እባላለሁ ስነ አእምሮ ስፔሻሊስት ፕሮፌሰር ኦፍ ሳይካትሪ አሁን ላይ ደግሞ የአርሞ ስልጠናና ማማከር ድርጅት ዋና ስራ አስኪያጅ አሰልጣኝ ቴራፒስት ነኝ። እንግዲህ የቀረውን እናወራበታለን። ዶክተር እስጢፋኖስ እንዳለማው እባላለሁ በሙያ የአእምሮ ሕክምና ስፔሻሊስት ነኝ። ተጨማሪ እንግዲህ ሶሻል ሚዲያ ላይ ስለ አእምሮ ጤና አንዳንድ ጽሁፎችን ጽፋለሁ። ሜንታለዛ አድቮኬት ነኝ። በጣም አመሰግናለሁ ሁለታችሁንም ስለመጣችሁ። ያው ዛሬ እንግዲህ የምናነሳውን ሀሳብ ትንሽ በጥቂቱ ገልጫዋለሁኝ ከመጀመሪያው ወይ ከዲፊኒሽኑ ለመጀመሪያ ያክል፣ እንዴት ነው ኦቨር ሰክሪፋይ አደረገ የሆነ ሰው የምንለው ወይም ደግሞ ለዛ ግንኙነት ከልክ በላይ የሆነ መስዋዕትነት ከፈለ የምንለው ምን ሲሆን ነው? በምን ይገለጻል ዶክ? ሳክሪፊኬሽን ስንል ያው ከስያሜው እንደምንረዳው ኦቨር የሚል ፕሪፊክስ አለው እና ፍቅር ሳክሪፊኬሽን ይኖረዋል፣ ምንም ጥያቄ የለውም። ግን ሁሉም ነገር በመጠኑ እና መሆን ያለበት ከልክ ያለፈ መስዋትነት ብለን እንረዳዋለን ማለት ነው። ይሄ ከልክ የሆነ መስዋትነት ሜጀር የምናደርግበት መንገድ አለው ወይ እንግዲህ ከሰው ሰው ከማህበረሰብ ማህበረሰብ ይለያያል ብዬ አስባለሁ። ለምሳሌ እንደ ማህበረሰብ ኢትዮጵያ ውስጥ የሚኖር ማህበረሰብ እና ዌስተርን ካንትሪ ላይ ወይም ደግሞ ምዕራባዊ ሀገራት ላይ የሚኖር ማህበረሰብ ሳክሪፊኬሽን እንዴት ይረዳዋል ብለን መጠየቅም ይኖርብናል። ምክንያቱም እንደ ማህበረሰብ እኛ ሞር የኮሌክቲቭ የሆነ ነገር እናያለን። አንዳችን ለአንዳችን መስዋዕትነት እንድንከፍል፣ አንዳችን ለአንዳችን እንድንኖር የሚያስገድድ ማህበረሰብ ውስጥ ነው ያለ ነው እና እንደ ማህበረሰብ በተወሰነ መልኩ ሳክሪፊኬሽንን አይዲያላይዝ የሚያደርግ ማህበረሰብ እንዳለ መረዳት እንችላለን። በአንጻሩ ወደ ወደ ውጭዎች ብንሄድ ወደ ዌስተርን ሀገሮች ብንሄድ ብዙዎቹ ይሄ ሞር ኢንዲቪዥዋል የሆነ ግላዊ የሆነ እሴቶች ላይ የማተኮር ነገር አለና እና እዛ ላይ ደግሞ የሳክሪፋይ ማድረግን ሞር እንደ ችግር እንደ ፓቶሎጂ የማየት ነገር ሊኖር ይችላል። ስለዚህ ማህበረሰቡን ከግምት ውስጥ ባስገባ መልኩ ነው እንግዲህ ሜጀር የምናደርገው። ግን ጠቅላል ስናደርግ ሳክሪፋይ የምናደርገው ከኛ ውጭ ላለ አካል ነው አደለ፣ ከራስ ጥቅም የሌሎችን ስናስቀድም ከራሳችን ጥቅም የሌሎችን ጥቅም አብልጠን ስንወስድ እንግዲህ ኦቨር ሳክሪፊኬሽን ልንለው እንችላለን። እንግዲህ ወደ በኋላ ላይ ደግሞ ወደ እያብራራ ነው እንሄዳለን። እኔ ብዙ ጊዜ ኦቨር ሳክሪፊኬሽን የሚለው ስትነግረኝ ቃሉ የመጣልኝ ትክክለኛ ያልሆነ ሪሌሽንሺፕ ላይ ሞር የካልቸራል ኮንቴክስታችን እንዳለ ሆኖ የኛ ያልሆነ ሰው ላይ መልፋት መጨረሻ ላይ ከኛ ጋር ማይቀር ከኛ ጋር ማይቀጥል ወይም እኛ ደግሞ የምንሰጠውን ዋጋ ለእኛ መልሶ ማይሰጥ ሰው ጋር የምናደርገው ነገር። ሳክሪፋይስ አስፈላጊ ነው፣ የተወሰነ ሌቭል ኦፍ መስዋዕትነት ይፈልጋል የትኛውም ሪሌሽንሽፕ፣ የፍቅር ብቻ ሳይሆን እና ግን አንዳንዴ ራሳችን ራሴን አጣው እሷን ስሰራ የሚሉ ሰዎች አሉ። እሷን ፍለጋ ራሴን አጣው እሱን ፍለጋ ራሴን አጣው የሚሉ ሰዎች አሉና ይሄ እኛ የምንለው ማንነት እስከ ያሳጣን ድረስ ስራችን፣ ህይወታችን፣ መንፈሳዊ ህይወታችን ማህበረሰባዊ ግንኙነታችንን ፋይናንሻል ሲዌሽናችንን እስኪያበላሽ ድረስ ዋጋ ከፍለን ያ ሰው ደግሞ ያው ኮከባችን የኛ ያልሆነ ሰው ሲሆን ያ ይመስለኛል ሞር ፔንፉል የሚሆነው እና እንዳልነ ደግሞ ይሄ ካልቸራል ደግሞ ኮንቴክስቱ ጋር የተለየ አሁን አንዳንድ ቦታ ኖርማል የሆኑ ነገሮች እሱ እንዳለው አንዳንድ ሀገር ላይ ግን ኦቨር ሊባል ይችላል ኢቨን ከሀገር ራሱ ከከተማ ከተማ ራሱ የሚለያዩ ነገሮች አሉና ግን ለእኛ ያልሆነ ሰው ሲሆን ሞር ፔንፉል ይመስለኛል። እንደ ወጣት አሁን እንግዲህ በጣም ብዙ ነገሮች አሉ በዙሪያችን፣ ትምህርት አለ፣ ስራ አለ፣ ፋሚሊ አለ፣ ስፒሪቹዋል ላይፍ አለ እና ብዙ ትኩረት የእኛን ትኩረት የሚፈልጉ ነገሮች አሉን በተለይ ሰክሰስፉል ለመሆን ለመስራት አንዳንድ ነገሮቻችንን ትተን ወይም ሙሉ ለሙሉ ባንተውም ለአንዱ የምንሰጠውን ጊዜ እየቀነስን ለአንዱ የምንሰጠውን ጊዜ እየጨመርን እንዲምናቻችልበት ሁኔታ አለ እና የፍቅር ግንኙነት ላይ ሲሆን አንዳንድ ጊዜ ወጣቶች ሙሉ ለሙሉ አቅማቸውን፣ ኢነርጂያቸውን፣ ያላቸውን ጊዜም፣ ገንዘብም ሁሉ ነገራቸውን ለዛ ፍቅር ግንኙነት ብቻ ነው ኢንቨስትም የሚያደርጉት እና ለምሳሌ አሁን ሊደርሱበት የነበረ ሰክሰስ ራሱ በጣም በቃ በቀላሉ ከሆነ ሰው ጋር ሻይ ቡና ለማለት ብለው ፋይናል ኤግዛም መቅረት ሊሆን ይችላል ከፍቅረኛቸው ጋር ያንን ጊዜ ለማሳለፍ ብለው እና እንዳልከው ዶክተር ምናልባት በዛ ሳይድ ያለው ወገንም ማድረግ የሚጠበቅበት ነገር ሊኖር ይችላል። ከዛ ውጭ ግን እነዚህ ሰዎች በጣም በዛ ሰው ኦብሰስድ በመሆናቸው ምክንያት ይመስለኛል ይህንን ያክል መስዋዕትነት እንዲከፍሉ የሚገደዱት እና ለራሳቸው እንዴት መውጣት እንደሚችሉ የምናሳይበት መንገድ ቢኖር ብዬ ነው እያሰብኩ ያለሁት እና በተለይ ሩቲናቸውን እንዲቀይሩ እና ምናልባትም ደግሞ ምንም ማለት አይደለም የሚለውን ነገር ሙሉ ለሙሉ ኢንቨስት ማድረግ እንደሌለባቸው ሙሉ አቅማቸውን። እሱም ፓርት በጣም ምንም ማለት በጣም ከባድ ነው ሲደርስብሽ ነውፍቅርባድነው አንዳንድ ሰዎች እንግዲህ ከላኩልን ቴክስት ተነስተን ስናይ ኢትስ ኦኬ ፋይናል ኤግዛም ከመቅረት ኢትስ ኦኬ እኮ ያቺን አንድ ቀን የሻይ ቡና ቢዘለልም የሚለውን ነገር ፍቅር ሂዞ ይዞሽ ያቃል ትራ አዎ ማሳክፈ አይ ማርጌው አቃለ እሱን ነው የምልሽ እሱን ነው የምልሽ። እና ማለት ከባድ እንደሆነ አክኖሌጅ ማድረግ ስላለብን ነው። ኦኬ ኢትስ ኖት ኢዚ እንደ ላይክ አንዳንድ ነገር ስናገረው እኛ እዚህ ጋር ስናወራው ቀላል ሊመስል ይችላል። ህይወት ላይ ሲሆን ግን ፍቅር በጣም ከባድ ሀይል አለው፣ ፓወር አለው። ከባዮሎጂ ጀምሮ አካላዊ ቁርኝት አለው። ሰው አሁን ፍቅር ሲይዘው ከዛ ሰው ጋር አሁን አንዳንድ ሪሰርቾች ኢቨን መልኩ ራሱ መመሳሰል የልብ ምትሉ ሲንክሮናይዝ ከማድረግ ይደርሳል ከዛ ከሚያፈቅረው ሰው ጋር። እና ከዛ ደግሞ ሳይኮሎጂካል ቦንድ አለ ከፊዚካል ቦንድ ባሻገር። ፊዚካል ቦንድ እንግዲህ መተቃቀፉ፣ መሳሳሙ፣ ሴክሱዋል ኢንተርኮርሱ የሚፈጥረው ቦንድ አለ። እንደ አዲክሽን ነው ሰው። ከዛ ደግሞ ሳይኮሎጂካሊ ደግሞ ሴፍቲው አለ። ኢቨን ባህሪያቸው ሁላ ከመቀራረብ ያን ሰው ለመምሰል በባህሪ ይሞክራል ይላል። ከዛ ደግሞ ስፕሪቹዋል ደግሞ በነፍስ ደረጃ የምናየው ነገር አለ። ሰው ግን ቅድም እንዳልኩ የኛ የኮከብ የሆነ ሰው ሲሆን በተለይ በቀላሉ መቀየር ይከብደናል ይሄን ባህሪያችንን። እና ዘፈርስት ስቴፕ የሚመስለኝ ለመቀያየር ራሱ ምን ያህል ከባድ ፈተና እንደሆነ መረዳት ይመስለኛል። በጣም ጥሩ ሀሳቦች ያነሳው። ምናልባት ስለ ፍቅር ስናነሳ ስለ ኢሞሽን እናነሳለን ሰው ልጅ አንድም ህይወቱ መልክ እንዲኖረው የሚያደርጉት ኢሞሽኖቹ ናቸው። የኢሞሽኖች መፈራረቅ ማለት ነው። እዚህ ያ ቤዚክ ኢሞሽን የሚባሉ አሉ። ከዛ በተጨማሪ ብዙ አይነት ኢሞሽኖች አሉ። በዝርዝር ብናያቸው ሰዓት አይበቃ ነው። ግን የሰው ልጅ ሰው መሆኑን የሚያረጋግጠው አንድም በሚያስደስት ነገር ሲደሰት፣ በሚያሳዝን ነገር ሲያዝን፣ በሚያስፈራ ነገር ሲፈራ ነው እና ፍቅር እነዚህን ሁሉ ኢሞሽኖችን ማቅፎያዝ ይመስለኛል። የሚያሳዝንበት ታይም ይኖራል። ምን እንደሰጥባቸው ታይሞች ይኖራሉ እና እነዚህን ኢሞሽኖች ማስተናገዳችን አይቀር፣ እነዚህን ኢሞሽኖች የምናስተናግዳቸው ሰው ስለሆነ አንደኛው ይሄ ነው። እንዳውም ኢሞሽን የሌለው ሰው በእኛ ችግር አለበት ማፍቀር ማይችል ሰው በጣም ይለኛ ርኒንግ ሳይን። አሁን አንድ ሶሻሎችን ብንወስድ እነሱ ፍቅር ዘበት ነው ድክመት ነው። አደለ ማፍቀር መቻል አንድም የጤናማነት መለያ ነው። ግን እዚህ ጋር ደግሞ ማንሳት ያለብን አንድ ነገር ይሄ አብሶሉትሊ ጥሩ ነው አብሶሉትሊ መጥፎ ነው ብለንም መፈረጅ አንችልም። አደለ ሚዛን ያስፈልገናል ባላንስ። እዚህ ሙሉ በሙሉ አለማፍቀር ችግር ነው እንዳልነው ሁሉ በፍቅር እልል ብለን አብደን ደግሞ ማይሆን ነገር ውስጥ መግባትን ኢትስ ፕሮብለም። ስለዚህ ባላንስ ማድረግ መቻል አለብን። ይህን ባላንስ የምንሰራውም ሰው ስለሆነን ነው። ቢኮዝ ዊ ዶን ሀቭ የክሪቲካል ፋካሊቲ ክሪቲካል ቲንኪንግ አለን ፕሪፍሮንታል ኮርቴክስ አለን፣ እና እሱ ደግሞ ነገሮችን እንድናመዛዝን ያደርገናል። ችግሩ ምንድን ነው? አንዳንዴ አዌር ላኖን እንችላለን። ያለንበት ሁኔታ እንዳንዘብ ሊያደርገን ይችላል። በተለይም ኢሞሽናችን በጣም ድራይቭ ሲያደርገን፣ ከልክ የሆነ ስሜት ሲያጠላብን፣ ስራ ላይ የሚሆነው ክሪቲካል ፋክሊቲያችን አይደለም ቶታ አሚግዳላችን ነች ስራ ላይ የምትሆነው። እሷ ደግሞ ክሪቲካል ቲንኪንግ የላትም። ስለዚህ በስሜት ልክ ልክ እንደውም አንድ አባባል አለ አይደለ የበሬ ሆይ ሳርሳሩን እያየ ገደሉን ሳተ ይባላል አይደል? ልክ እንደዛ ነው የምንሆነው። በቃ ስሜታችን በመራን ልንሄድ እንችላለን። ያን በተቻለን መጠን ነገሮችን ግራቀኝ ለማየት ፋታ መውሰድ መቻል አለብን። እዚህ ጋር የሚያግዘ ምንድን ነው ሰልፍ አዌርነስ ነው አደለ? አንዳንድ ዋርኒንግ ሳይኖች አሉ። ፍቅራችን ጥሩ አዝማሚያ ላይ እንዳልሆነ የሚያሳዩ ዋርኒንግ ሳይኖች አሉ። ከነዚህ ዋኒንግ ሳይኖች ውስጥ አንዱ ኦቨር ሳክሪፊኬሽን ነው። ምንም ጥያቄ የለውም፣ አይደለ? እኛ ብቻ ከሆነ ዋጋ የምንከፍለው ያኛው ፓርቲ ምንም አይነት ቦታ ከሌለው ለኛ አይ እዚህ ጋር ችግር አለ ብለን ራሳችን መጠየቅ መቻል አለብን። ስለዚህ ሰልፍ አዌርነስ ሲኖረን ነው ለአክሽንም ለኢንተርቬንሽንም መሄድ ምንችለው። ከዛ በኋላ ቆም ብለን እናስባለን። ነገሮችን ግራቀኝ እናመዛዝናለን። ክሪቲካል ፋክሊቲያችን ስራ ይጀምራል። ሰው ራሳችን መግዛት እንጀምራለን። ኮንፍሮንት ማድረግ እንጀምራለን። ትልቁ ኦቨር ሳክፋይ ማድረጋችን ትክክል አይደለም ብለን ካሰብን ስለዚህ አንዳንድ ነገሮችን ኖ እንላለን፣ ባውንደሪ እናሰምራለን። ባውንደሪውን ማስመር ስንጀምር ነገሮች መስተካከል ይጀምራሉ። የምርም ያኛው ፓርቲ ወይም የፍቅር አጋራችን የእኛ ሰው ከሆነ ባውንደሪያችን ያከብርልናል። ካላከበረ ወራጅ አለ ትዛት ይመስለኛል። ኦኬ፣ ከሁለታችሁም የወሰድኳት አንድ ፖይንት አለች። ሰልፍ አዌርነስ የምትለው በጣም ኢምፖርታንት ነው ብዬ አስባለሁ እኔም። እና አንድ ነገር ግልጽ ለማድረግ አሁን እያለን ያለ ነው የኦቨር ሰክሪፋይ የሚያደርጉት ሰዎች በዋን ሳይድ ላቭ ወይ ደግሞ አንዱ ብቻ አፍቃሪ የሆነበት ሪሌሽንሽፕ ላይ ሳይሆን፣ ሁለቱም ይዋደዳሉ። ያኛውም ግለሰብ መክፈል ባለበት ልክ መስዋዕትነት ይከፍላል። የዚህኛው ግን ከልክ ያለፈ ነው። ነው እሳን ፓርት ብቻ አንደርስታንድ እንድታደርጉኝ ስለፈለግኩ ነው ከዚህ በኋላ ላሉት ለምንድን ነው ያንን ያህል መስዋዕትነት ሊከፍል የሚገደደው የሚለውን ደግሞ ብናይ አንዳንድ ጊዜ ምናልባት ከአለፈ ትራማቸው ሊሆን ይችላል ወይም ደግሞ ይሄ የመተው ፍርሃት የሚሉ አይነት ነገሮችን ስላየሁኝ ጥናት በማድረግበት ሰዓት፣ ከእናንተ ደግሞ እስኪ እንስማው። በምን በምን ምክንያት ሊሆን ይችላል ሰዎች ኦቨር ሰክሪፋይ የሚያደረጉት? አንዱ ኮሱ ሰልፍ አዌርነስ የምንለው ራስን ማወቅ ይቅደም የምንለው ምሳሌ ትራውማ ካለ ትራውማችን ራሱ አንዳንድ ሰው አዌር አይደለም፣ ትራውማ እንዳለው የልጅነት ኢሹ እንዳለው አታችመንት ችግር እንዳለበት ብዙ ሰው አዌር አይደለም። እና እነዚህን ነገሮች እኛ ሳይካትሪ ስንማር ሞስት ኦፍ ዘም ራሳችን ላይ ተማር ነው ይመስለኛል። ማለት ፎር ግራንትድ የምንወስዳቸው ባህሪዎች ነበሩን። እና እዛ ትምህርት ውስጥ ሆነች ስቴጅ ነው የምታየው። በተለይ ሳይኮቴራፒን በደንብ ስታይ፣ ኦኬ ይሄ ለካ እንደዚህ ነው፣ ይሄ ለካ እንደዚህ ነው እያለን ነው የምናየው እና አሁን የምንነግርሽ ነገሮች በራሳችንም ኤክስፒሪየንስ ምክንያቱም እኛም ሰውንም ሳይኮሎጂ ያለን፣ ስነልቦና አለን፣ ባህሪ ያለን፣ ስሜት አለን ፍላጎት አለን እና አሁን በልጅነት ብዙ ጊዜ አቴንሽን ያላገኙ ሰዎች ያን አቴንሽን ለማግኘት ብዙ ኦቨር አክቲቭ የመሆን ባህሪያት አላቸው፣ ህፃን ሆነውም። ከዛ በኋላ ደግሞ አቴንሽን ሲኪንግ ባህሪ ይኖራል። ከዛ ዲፔንዳንት ፐርሶናሊቲ የሚባል አለ። ሰው ያን ሰው አንድ ሰው የኔ ነው ብለው ካመኑ ያ ሰው እንዳይሄድ ምንም ሊያደርጉ ይችላሉ። ማኒፕሌትም ይደረጋሉ። በተለይ ቅድም እንዳለው አንተ የሶሻል አይነት ሰው ካገኛቸው በጣም ነው የሚጫወጥባቸው እና ዲፔንደንት ፐርሶናሊቲ ካለን መለየት መቻል አለብን። በጣም ዩኒታም ያጣይቃን ከሆነ ሰው እንዳሄድ ምንም አይነት ነገር ምንከፍል ከሆነ በተለይ ሰልፍ አዌርነስ ስንል እንግዲህ የህይወት አላማ የሚባል ነገር አለ። እንደ ኤግዛምፕል ህይወትም ላይ አንቺ የምትኖሪለት አላማ ሙቹዋል ፍቅር ከሆነ ወይም ሁለቱም ሳይድ ፍቅር ካለ ያን የህይወት አላማ እንድታጭ አይፈልግም። ሰው የምትከፊውን ዋጋ እያየ አይ እስከዚህ ድረስ ከከፈለች ይበቃል፣ እኔ ደግሞ እንደዚህ ያለ ዲስታንስ ልሄድላት የሚል መሆን አለበት። ስለዚህ አንዱ እውነተኛ መሆኑ የምናይበት እሱ ነው። ህይወት አላማችንን ማሳካት የምንፈልገውን፣ ፋይናንሻሊም፣ ኤዱኬሽናሊም ማንኛውም ስራ ላይ ልንሆን እንችላለን። ያንን ነገር አንቺ እስክታጭ ድረስ እሱ ማኒፕሌት የሚያደርግሽ ከሆነ ለራሱ ሰክሰስ፣ አሁንም እዚህ ጋ ቶክሲክ ነው ማለት ነው። ስለዚህ ኦቨር ሳክሪፋይስ ስንል ለእኛ ያስቀመጥነውን ግብ እስክናጣ፣ የሚያደርገን ራሳችን እስክናጣ፣ የእኛ ማንነት ስብእናችን እስክናጣ፣ ጤናችን እስክናጣ የሚወስደን አንዳንዱ ካሽ በእሷ ምክንያት መጠጥ ጀመርኩ ይላል። የምታፈቅረው ሴት ከሆነች መጠጥ እንዲጀምር አታደርገውም። ወይም እንደዚ አይነት ሌቨል ውስጥ እንዲገባ አታደርገውም። የእሱ ከሆነች ግን ሌላው ደግሞ ትንሽ እዚ ጋ ትዊስት የሚያደርገው ምንድን ነው የእኛ ስነልቦና፣ በባህሪያችን የሰው ልጆች ያጣነውን ነገር ደግሞ መውፈለግ ባህሪ ያለን አብዛኛው ጊዜ ፍቅር የሚመስለን የሆነ ሰው ስናጣው እዛ ሰው ኦብሰስድ እንሆንና ያንን ሰው ለማግኘት ብዙ ነገር እናደርጋለን። ቱ ዘ ሌቨል ያንን ሰው አታክስ ከማድረግ ይሄዳል ማለት ነው። ስለዚህ እነዚህን ነገሮች መለየት አስፈላጊ ይመስለኛል። ምናልባት ለምንድን ነው ሰዎች ከልክ በላይ ዋጋ የሚከፍሉት የሚለውን ለማየት ብዙ ነገሮችን ብዙ ሃይፖቴሲሶችን ማቅረብ ይቻላል። አንደኛው ዋጋ የሚከፍለውን ሰው ባህሪ ብንመለከት፣ ከዛ ዋጋ የሚከፈልለትን ሰው ባህሪም ደግሞ ብንመለከት የተሻለ ይሆናል ብዬ አስባለሁ። የመጀመሪያው ዋጋ የሚከፍሉ ሰዎች ምናልባት ቅድምም ዶክተር እንዳነሳው አስተዳደጋቸው ሊሆን ይችላል አንዳንዴ በልጅነታችን ያጋጠሙን ኤክስፒሪየንሶች ኮንዲሽን ይሆናሉ። ምንም ጥያቄ የለው። ብንረሳቸውም ይሄ አንኮንሸስ ማይንድ ላይ ይቀመጣሉ። ስለዚህ እንደ ጥላ ይከተሉናል ማለት ነው። እዚህ በፊት ወላጆቻችንን ለማስደሰት ከልክ በላይ መልፋት እንዳለብን ተምረን ያደግን ከሆነ፣ አንዳንድ ልጆች አሉ አይደለ? ልክ ወላጆቻቸው ጎበዝ እንዲሏቸው ኦቨር ሳክሪፋይ ማድረግ ያለባቸው ከእድሜያቸው በላይ መስራት እንዳለባቸው ተነግሯቸው ያደጉ ከሆነ ይሄ ነገር አብሯቸው ነው የሚያድገው ስለዚህ የሮማንቲክ ሪሌሽንሺፕ ላይ አብሯቸው ያድግና በዛ ልክ ነው ፍቅር የሚረዱት። ስለዚህ የፍቅር ሀገራቸው ቫሊዴት እንዲያደርጋቸው፣ እንዲወዳቸው እንደዛ ማድረግ እንዳለባቸው ይገነዘባሉ ማለት ነው። አንደኛው ፋክተር ይሄ ነው። ሌሎች ፋክተሮች እንግዲህ ከዛኛው ሳይድ ደግሞ ብናይ፣ ዋጋ የሚከፈልበት ሳይድ ማለት ነው። ምናልባት አንዳንድ ሰዎች በባህሪያቸው ማኒፑሌቲቭ ናቸው። ናርሲስቲክ ፐርሰናሊቲ ዲስኦርደር ሊኖርበት ይችላሉ። አንቲ ሶሻል እነዚህ ሰዎች በባህሪያቸው ሰልፍ ሴንተርድ ናቸው ስለዚህ ዋጋ እንዲከፈላቸው ይፈልጋሉ ሰዎች ጠብ እርግፍ እንዲሉላቸው ይፈልጋሉ በተለይ ደግሞ ቅድም ያልነውን አይነት ፐርስናቲ ቻይልድ ትራውማ ያለውን ሰው ካገኙ ደግሞ በቃ ተመቻቸው ማለት ነው ሌላኛው ግን እዚህ ጋር የካርል ዮንግን አንድ አባባል እስቲ እናንሳ ምንድን ነው የሚለው አንኮንሽስ ማይንድ ላይ ያሉትን ነገሮች ወደ ኮንሽስነስ እስካላመጣናቸው ድረስ አንኮንሽስ ማይንዳችን እኛን መምራቱን አቆም ዳይሬክት ያደርገናል። አደለ? ከዛ ጣፋንታ እንለዋለን። በቃ እኔ ጣፋንታ ነው፣ ወንድ አይበረክትልኝም፣ ሴት አይበረክትልኝም፣ ሰዎች አይወዱኝም፣ እንደዚህ እያለን ብዙ ነው። ትልቁ አንደኛው እንግዲህ ማድረግ ያለብን ነገር ቅድም ብለናል በኋላ ወይ በራሳችን መንገድ ወይ ቴራፒስት ጋር ሄደን ወይ ዋቴቨር ይሄ የተደበቀው ነው። የተደበቀውን ጠባሳ ወደ ኮንሽስነስ አምጠን መላ ማብጀት መቻል አለብን እና ብለዛ ጣፈንታችን እያማረርን ነው ባለን ለማለት ያክል ነው። በደንብ ራሳችን ማዳመጥ እና ደግሞ አንድ የተረዳውት ነገር ሰፖርት ማድረግ አለበት ማለት ነው። አብሮን ያለው ሰው ለሰክሰሳችን ሰፖርት ማድረግ አለበት። በጣም ኦቨር ሳክሪፋይስ ሲደረግለት ዝም ብሎ ማየት የለበትም ነው አይደለም። ምላሹ በጣም ከልክ በላይ መስዋዕትነትን ለሚከፍሉ ወጣቶች በተለይ ሪሌሽንሽፕ ላይ ላሉ፣ እንዴት ከዛ ነገር ሞን ማድረግ ይችላሉ? ሪሌሽንሽፑን መተው ላይሆን ይችላል አማራጩ። ስለዚህ ራሳቸውን መቀየር ካለባቸው ምን ምን አይነት ስቴፖችን መውሰድ አለባቸው? በጣም ጥሩ ቅድመም፣ በተወሰነ መልኩ እየነካካ ናቸው ነበርና እንግዲህ፣ እድለኛው ነው በጣም ብዙ ኮምፕሊኬሽን ሳይፈጠር ከነቁ ጥሩ ነው። ግን ብዙዎቹ ማይሆን ውስጥ ይገባሉ። እሱ ወደ ጋብቻ ያድጋል፣ ልጆች ይወለዳሉ። በጣም ብዙ ሜሶች ከተከሰቱ በኋላ ነው የሚነቁትና ያኔ ምናልባት እንግዲህ እድሜያቸው ሄዶ ሊሆን ይችላልና ብዙ ነገሮችን ያሳጣቸዋል። ስለዚህ እድለኛ ሆነው በጊዜ እንዲነቁ መጸል ያለባቸው እድለኞች ከሆኑ ደግሞ በአቅራቢ ያሉ ሰዎች ይጠቁሟቸዋል። ምክንያቱም ሚረር ያደርጉናል፣ አይደለ? ሚረር ያደርጉናል። በተለይ ጥሩ ሰዎች አጠገባችን ካሉ ሰው የነዛን ሰዎች እገዛ ማግኘታቸው መልካም ነው ብዬ አስባለሁ። አናዘር ቲንግ ግን ሴንስ ያደርጉታል ከብዙዎቹ ብዙዎቹ የሳክሪፋይ ማድረጋቸው ከሆነ ጊዜ በኋላ ትክክል እንዳልሆነ ይረዱታል። ግን ምን ማድረግ እንዳለባቸው ነው የማያውቁት አይደለ። ሰው እንደዚህ አይነት ሰዎችን ምንድነው መክረው? አሁን ላይ በጣም ብዙ አማራጮች አሉ። ካውንስሊንግ ሰርቪሶች አሉ፣ ሳይኮቴራፒ ሰርቪሶች አሉ። በጣም ብዙ አድቫንስ አድርጓል። ስለዚህ እንደ አንድ ችግር ካዩት እስኪታ መመሙ ድረስ እኮ መጠበቅ የለባቸውም እና ጀስት ምክር መጠየቅ ተገቢ ነው እዚህ ላይ በደንብ አድቫንስ አድርገው የሚሰሩ ሰዎች አውቃለሁ እንደ ካፕል ቴራፒ ኢንዲቪዥዋል ሳይኮቴራፒ እንደምን የሚሰሩ በጣም ብዙ አድቫንስ ያደርጉ ባለሙያዎች አሉ እና እነሱ ጋር ሄዶ ገዛዎች መጠየቅ ሆፕፉሊ ደግሞ መፍትሄ ይኖረዋል አይደል ይህን ሁሉ ለማድረግ ግን ችግሩ እንደ ችግር መቀበል መቻል አለባቸው ሰው ዛሬ ማንሳታችን ጥሩ ነው እንደዚህ አይነት ኮንቨርዜሽኖች መደረጋቸው ችግሩ እንዳለ እንዲገነዘቡ ያደርጋቸዋል ማለት ነው። ሰው እነዚህን ስቴፖች ቢሄዱ ነው እኔ የምመክረው። ፐርፌክሽንን አጠብቁ፣ ፐርፌክሽንን አጠብቁ ማለት መሳሳቱ፣ መውደቁ፣ ሳክሪፋይስ መክፈሉ ኢምፖርታንት ፎር ግሮዝ ማለት አሁን ሚሰሙ ሰው እንደዚህ አድርጌ ራሴን አጥቼ እንደዚህ ፕሮሰስ ነው ፌል ማድረጋችን ህይወታችን ዋጋ እስኪያስከፍል ድረስ ካልደረሰ ያስተምረን ነው ስለዚህ ትራውማዎች ሁሌ በኔጌቲቭ ላይ አይደለም የሚታዩት። ትራውማዎች አንዳንዴ ፖዘቲቭ ነገር አላቸው ይዘው የሚመጡት። ስለዚህ እነዛ ባላንስ አድርጉ ምናምን ስንል እኔ አቃተኝ፣ እኔ ደካማ ነኝ እንዳይሉ ነው ፌል ማረጋቸው ሚስ ኦኬ። በተለይ አንጌጅ ላይ ብዙ ሚስቴክ እንሰራለኛ ማልፈነዋል ብዙ ነገር አይተናል በላይፋችን እና ያ ማለት ግን መማር የለብንም ማሻሻል የለብንም ማለት አደለም። ግን ወጣት ሆኖ ብዙ ነገር ይደረጋል። ስለዚህ ፐርፌክቱን በአንዴ ሳይሆን ለርን ፍሮም ዩር ሚስቴክስ ግሮ ፕሮሰስ እስቲ ጋር ምን ትዛለኝ እንደ ማህበረሰብ ነገሮችን እሺ ማለት የጽድቅ መለኪያ ነው። በቀለ ሰዎች ዋጋ መክፈል ነገሮችን አንኮንዲሽናል እሺ ማለት እንደ ትክክል ይታያል። ኖ ማለት ደግሞ በጣም የተወገዘ ነገር ነው። ይሄ ማይንድሴት ብዙ ዋጋ አስከፍሎናል ብዬ አስባለሁ። ጥሩ የሚሆንበት ሴናሪዮ ሊኖር ይችላል፣ ግን ቅድም ምን ብለናል፣ ነገሮችን ባላንስ ማድረግ ያስፈልጋል። ለሌሎች ለመትረፍ መጀመሪያ ለራሴ መትረፍ አለብኝ። ሌሎችን ቴክኬር ለማድረግ እኔ መጀመሪያ ጤነኛ መሆን መቻል አለብኝና ራስን መንከባከብ ኦር ኢናዘር ወርድ ራስን መውደድ፣ ከዛ ለራሳችን በመልአት መድረስ እንችል ለሌሎች ለመድረስ ምንም ማለትን እንደውም ስፖንታኒስ ሊደርስላቸዋል። ግልጽ ነኝ አይደለ ሰዎችን ስቴፕ መሄድ ያስፈልጋልና አንዳንድ ነገሮችን ኖ ማለት መልመድ መቻል አለብን። የመጨረሻ መልእክት ካውንስሊንግ ግን እንደ አራድነት ውሰዱት። ሀያ ሰላሳ ስለሆነ ሀያ ሰላሳዎች ከዚህ በኋላ እንግዲህ ራሳችንን ለማትረፍ ነፍሳችንን መጠበቅ አለብን እያልክ ነበር ዶክተር፣ ስለዚህ እንደ አራድነት ነው የምንወስደው ከዚህ በኋላ። ሁለታችሁንም እንግዶቼ ስለሆናችሁና ስለመጣችሁ ዶክተር እስጢፋኖስም ዶክተር ኤልያስም እጅግ በጣም አድርጌ አመሰግናለሁ። ከእናንተ ከባለሙያዎች እንግዲህ ሙያዊ የሆነውን አስተያየት ተቀብለናል። በደንብ ይጠቅመናል። ለኛም ለሀያ ሰላሳዎች፣ ሀያ ሰላሳዎች እንግዲህ ስለ ኦቨር ሳክሪፊኬሽን ወይም ደግሞ በፍቅር ግንኙነት ውስጥ ስላለ ከልክ ያለፈ መስዋዕትነት ነበር ዛሬ እያወራን የነበረው። በቀጣይ ደግሞ በሌላ ሀሳብ ከሌሎች እንግዶች ጋር እንገናኛለን። ሀሳብ አስተያየታችሁን በኮመንት ገጻችን ላይ አጋሩ። እንደዚሁም እንድናነሳና እንድንወያይበት የምትፈልጉትንም ሀሳብ እንዲሁ ጠቁሙን። በቀጣይ እስከምንገናኝ መልካም ጊዜ ቆይታ አስታረጉ የነበረው ከሀያ ሰላሳ ፕሮግራማችን ጋር ነው። ልክ ስንጀምር ቃል እንደገባንላቸው አሪፎቹን ፕሮግራሞቻችንን ወደ እነሱ ስናደርስ ቆይተናል። አሁን ግን ልንለያይ ነው ልንለያይ ነው። አሪፍ ነበራል። ቆንጆ ቆይታ ነበር። ደስ የሚሉ ፕሮግራሞች ወደ እናንተ ደርሰዋል። እንግዲህ እንደምታውቁት እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ ፕሮግራም ነው 2030 እንደዚሁ ይህንኑ ጠብቀን ሳምንት ደግሞ እንመጣለን። ሳምንት እንመጣለን። ያው አሁን ግን ልንሰነባበት ነው። እኔ ደኑ አክቶላ ጌታሁን አሰፋ ከመላው የ20 30 ፕሮግራም አዘጋጆች ጋር በጋራ ሆነን ወደ እናንተ ስንደርስ ቆይተናል። ሳምንት እንገናኝ። ኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደ ተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።